ራሱን የጎንደር ፋኖ ብሎ የሚጠራው ታጣቂ በሁለት ቡድን ተከፋፍሎ እየተዋጋ ነው ተባለ። የትግራይ ተወላጆች በፋኖ ጉዳይ ጎራ ለይተው መዋረፍ መጀመራቸው ተሰማ። በተፈጥሮ ድርቅ የተጎዱ የጸለምት ወረዳ ነዋሪዎች ተገቢ ትኩረት እንዳልተሰጣቸው ተገለጠ። ሰላም ጤና ይስጥልን። ወደ ጃኖ ኮማንት ሚዲያ ተከታታዮቻችን እንደምንቆያቸው እንጂ የጃኖ ኮማንት ሚዲያ የዘገባ ሰዓት ነው። አርእስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ራሱን የጎንደር ፋኖ ብሎ የሚጠራው ታጣቂ በሁለት ቡድን ተከፋፍሎ እየተዋጋ ነው ተባለ። የክፍፍሉ ዋና ምክንያት ከህወሀት ጋር መጣመርና ለመጣመር ነው የሚሉ የመረጃ ምንጮቻችን በደምቢያ አካባቢ የሚንቀሳቀሰው ቡድን ጸረ ህወሀት ስለሆነ መመታት አለበት ተብሎ ተወስኗል ብሏል። እንደ ጎጃሙና ወሎው ታጣቂ ከህወሀትና ከሻቢያ ጋር ግንባር ፈጥሮ የብልጽግናን መንግስት ለመዋጋት ያልተስማማው የደምቢያና አካባቢው ታጣቂ ቡድን ጥምረቱን አልቀላቀልም በማለቱ ከአራት አቅጣጫ መከበቡ እየተነገረ ነው። በሁለቱ ኃይሎች መካከል በተፈጠረው ፍጥጫ ምክንያት በምስራቅ ደምቢያ ወረዳ በርካታ አርሶ አደሮች እየተገደሉና መሳሪያቸው እየተገፈፈ መሆኑን የመረጃ ምንጮቻችን አጋልጠዋል። በህወሀት ይደገፋል የተባለው እና ሀብቴ ወልዴ የሚመሩ ታጣቂ ቡድን የደምቢያውን ታጣቂ ኃይል ለአንዴና ለመጨረሻ ጊዜ ለመደምሰስ ከበባውን እያጠናከረ መሆኑን የሚናገሩ ወገኖች የአሁኑ ግጥሚያ ከበርካታ ወራት በፊት ደረጀ በላይና ሀብቴ ወልዴ በስልክ ያደረጉትን የንግጠም ፉክክር ውን ለማድረግ የታቀደ ነው ተብሏል። አንዳንድ ወገኖች የሁለቱ ቡድኖች የእርስ በርስ ውጊያ አውራ የመሆንና ያለመሆን ግለሰባዊ ወይንም ቡድናዊ ፍላጎት እንጂ ከህወሀት ጋር የመስራትና ያለመስራት እሳቤ ጋር የሚያያዝ አይደለም። ቢሎም ችግሩ ፈጦ የመጣው ግን እነ ሀብቴ ወልዴ ከህወሀት ጋር ከተስማሙ በኋላ ነው ተብሏል። ምንም አይነት የመርህ ልዩነት አላጣላቸውም፣ ጣባቸው እንደ ዘመነ መሳፍንቱ አይነት የአካባቢ ገዥነትን እውን ለማድረግ በመፈለግ ደረጀ በላይና ሀብቴ ወልዴ የፈጠሩት የጥሎ ማለፍ ሻምፒዮን ነው ሲሉ ሌሎች የመረጃ ምንጮቻችን ገልጸዋል። ለአንድ ዓላማ ውን መሆን ያልተፈጠረው የጎንደር ፋኖ የተባለው እንደ ራበው ጅብ እርስ በርሱ የሚናከሰው ቡድን እናገኘው ተሻገርና አሳምነው ጽጌ በቅማንት ህዝብ ላይ የፈጠሩትን ዘር ተኮር ጭፍጨፋ በጭፍን ለመደገፍ የተቋቋመ ሲሆን ከ2012 ዓ ም ጀምሮ ቅማንትን በመግደል በማፈናቀልና በመዝረፍ ላይ የተጠመደ እንጂ ምንም አይነት የነፃነት ጥያቄ የለውም ተብሏል። የደምቢያውን ኃይል ለመደምሰስ በሚል የተከፈተውን የእርስ በርስ ውጊያ በተመለከተ አሁን እየወጡ ያሉ መረጃዎች እንደሚያመላክቱት ከሆነ ዋናው ዓላማ የሥልጣን ሽኩቻና የበላይነትን የማስጠበቅ የሽፍታ አለቆች ፉክክር መሆኑ ታውቋል። የዛሬው የሁለቱ ኃይሎች ውጊያ በምስራቅ ደምቢያ ሮቢት የተባለ አካባቢ ሲካሄድ ማርፈዱን የገለጹልን የመረጃ ምንጮቻችን በውጊያው ስለደረሰው አጠቃላይ ጉዳት ዝርዝር መረጃ እያሰባሰቡ መሆናቸውን ተናግረዋል። የእነዚህን ሁለቱን ኃይሎች የእርስ በርስ ውጊያ አስመልክቶ የዲያስፖራ አዛዦቻቸው እንደየራሳቸው ፍላጎት አድርገው እየዘገቡት ይገኛሉ። በምንም አይነት ህዝባዊ ዓላማ ላይ ያልተመሰረተው የፋኖ የደመ ነፍስ ትግል አራት ኪሎ ገባለው ካለበት ከ2015 ዓ ም ወዲህ በየጊዜው እርስ በርሱ እየተጋደለ የአማራውን ህዝብ ለከፍተኛ ቀውስ ዳርጎታል ተብሏል። የትግራይ ተወላጆች በፋኖ ጉዳይ ጎራ ለይተው መወራረፍ መጀመራቸው ተሰማ። ፋኖን በመደገፍና ባለመደገፍ ውዝግብ ውስጥ የገቡት የትግራይ ተወላጆች ጎራ ለይተው እርስ በርሳቸው የቃላት ጦርነት መጀመራቸው ተሰምቷል። ህወሓት የኢትዮጵያን መንግሥት ለመደምሰስ አዋጭ መንገድ ነው በሚል ከአማራ ታጣቂዎች ጋር ያደረገውን አብሮ የመታገል ስምምነት ተከትሎ በትግራይ ተወላጆች መካከል ሁለት ጎራ የለየ አቋም የያዘ ከፍተኛ የሆነ የእርስ በርስ መወራረፍ እንዲፈጠር አድርጓል ተብሏል። አንደኛው ወገን የህወሓትንና ፋኖ የተባለውን የአማራ ታጣቂ ስምምነት በጭፍን የሚደግፍ ሲሆን እያደረገው ባለው የማህበራዊ ሚዲያ ቅስቀሳ ዘመቻ የሰሜናውያን ህብረት ይጠነክራል፣ ፋኖ ይችላል የሚል መሪ ቃል ይዞ እየሰራ መሆኑ ታውቋል። ሁለተኛው ጎራ የዚህ ፍጹም ተቃራኒ ሲሆን ፋኖ በሁለት ዓመቱ የትግራይ ጦርነት የፈጸማቸውን ዘግናኝ ዘር ተኮር ጭፍጨፋዎችን በመዘርዘር ከዚህ ኃይል ጋር የሚደረግ ማንኛውም አይነት ትብብርም ሆነ ድጋፍ በጦርነቱ የተሰዉ ወገኖቻችን መስዋዕትነት ዋጋ ማሳጣት ነው ብሎ የሚያምን መሆኑ ተገልጿል። ዋናውና መሰረታዊ ጠላታችን የኦሮሞ ኃይል ነው የሚለውን የሕወሓትና የሻቢያን የጋራ ድምዳሜ የተቀበሉት የትግራይ ተወላጆች መጀመሪያ የጋራ ጠላታችን መደምሰስ መቅደም አለበት በሚል በየሚዲያው ድል ለሚኒሊክ ልጆች፣ ድል ለአማራ ወንድሞቻችን፣ በድላችሁ ኮርተናል የሚሉ ስብከቶችን እያሰራጩ ይገኛሉ። ክፍፍሉ በተራ የትግራይ ወጣቶች መካከል ብቻ የተፈጠረ አይደለም፣ የሚሉ ወገኖች በበኩላቸው ዋናው የአመለካከት ልዩነት የተፈጠረው በማኅበራዊ ሚዲያ ታዋቂ ግለሰቦች መካከል ሲሆን በተራው ዜጋ በኩል አሁን ላይ እየታየ ያለው አለመግባባት መሬት ላይ እንዲወርድ የተደረገውም በእነዚህ የማኅበራዊ ሚዲያ አውራ ፕሮፓጋንዲስቶች ልዩነት ምክንያት ነው ተብሏል። የማይካድራው ጭፍጨፋ በትግራይ ተወላጆች ላይ አልተፈጸመም ወይ? ሴቶቻችን የትግራይ ደማቸው እንዲጸዳ በቡድን አልተደፈሩም ወይ? የትግራይ ተወላጆች ፋኖ በተባለው ጨካኝ ታጣቂ በግፍ አልተገደሉምና ነው ዛሬ የፋኖ አዝማሪ የሆናችሁት? የሚሉት የትግራይ ተወላጆች ህወሀትና ደጋፊዎቹ ትግራይን ማዋረዳቸውን አጠናክረው ቀጥለውበታል ብለዋል። ከቅርብ ጊዜ ወዲህ ህወሀትና ፋኖ የተባለው ኃይል በሻዕቢያ አደራዳሪነት አብረው ለመስራት ከተፈራረሙ በኋላ በአንዳንድ ግንባሮች ተባብረው በመዋጋት ይህን ቃል ኪዳናቸውን የበለጠ ለማጠናከር እየሰሩ መሆናቸው ተሰምቷል። ከሳምንት በፊት በወሎ ቀጠና በኢትዮጵያ መከላከያ ሰራዊት ላይ በፈጸሙት ትልቅ ጥቃት የህወሀትና ሻዕቢያ ቀጥተኛ እጅ እንዳለበት መዘገባችን ይታወሳል። የህወሀት ደጋፊ የሆኑ የትግራይ ተወላጆች በየሚዲያው እየወጡ የተለያዩ መወድ ሰፋኖ ማቅረብን ያጠናከሩትም ከዚህ ከወሎ ቀጠና ጥቃት ጋር በተያያዘ ነው ተብሏል። ይሁን እንጂ በሁለቱ ዓመት የትግራይ ጦርነት ወቅት የተፈጸሙ በደሎችን መርሳት ህዝቡንና ትግራይን እንደ መካድ ይቆጠራል ብለው የሚያምኑት የትግራይ ተወላጆች ህወሓት ከፋኖና ሻዕቢያ ጋር እያደረገ ያለውን ወታደራዊ ትብብር አውግዘዋል። የሻቢያ ህወሓትና ፋኖ ስምምነት ኢትዮጵያን የሰሜንና የደቡብ ወይንም የሴሜቲክና የኩሽቲክ በሚል የዘር ጎራ ከፍለው በማትመለስበት ሁናቴ በመስበር የቀጠናው የበላይነታቸውን ለማስጠበቅ የሚደረግ ሰይጣናዊ ሴራ ነው ተብሏል። በተፈጥሮ ድርቅ የተጎዱ የጠለምት ወረዳ ነዋሪዎች ተገቢው ትኩረት እንዳልተሰጣቸው ገለጹ። በሰሜን ጎንደር ዞን ጠለምት ወረዳ በተከሰተው አስከፊ ድርቅ በመቶ ሺዎች የሚቆጠር ህዝብ ለከፍተኛ ረሃብና ጥማት የተጋለጠ ሲሆን ጉዳዩ በሚመለከታቸው አካላት ትኩረት እንደተነፈገውም ደጋግሞ ይነገራል። በተፈጥሮ ድርቅ ተጎጂ የሆኑት የጠለምት ወረዳ ነዋሪዎች መንግስትን ጨምሮ ሌሎች የሚመለከታቸው አካላት ተገቢውን ትኩረት እንዳልሰጧቸው ለተለያዩ ሚዲያዎች እየተናገሩ ይገኛሉ። በድርቁ ከሰዎች በተጨማሪ በርካታ የቤት እንስሳት በመኖ እጥረት አልቀዋል ተብሏል። በወረዳው በወረዳ 11 ቀበሌዎች በተከሰተው የዝናብ እጥረት በሰብል የተሸፈነ ከ6000 ሄክታር በላይ ማሳ መውደሙንና በርካታ የቤት እንስሳት መሞታቸውን የወረዳው ግብርና ጽሕፈት ቤት መናገሩን ባለፈው መዘገባችን ይታወሳል። ከተፈጥሮ ድርቅ ባሻገር በአካባቢው ያለው ስርዓት አልበኝነት ወደ ቦታው ሄደው ሰብአዊ ድጋፍ እንዳይሰጡ እንቅፋት እንደሆነባቸው የኢትዮጵያ ቀይ መስቀል ማህበርን ጨምሮ በርካታ ዓለም አቀፍ ረጂ ተቋማት ሲናገሩ ቆይተዋል። አልፎ አልፎ በድርቁ ለተጎዱና በትግራይ ጦርነት ወቅት ተፈናቅለው በመጠለያ ካምፖስ ለሚገኙ ዜጎች እርዳታ ለማድረስ ወደ ቦታው የሚንቀሳቀሱ ተሽከርካሪዎች በቀጠናው በሚንቀሳቀሰው የአማራ ነፃ አውጪ በተባለ ፋኖ እንደሚዘረፉና ተሽከርካሪዎችም ጥቃት እንደሚደርስባቸው ታውቋል። የአማራ ባለሥልጣናት ከሚዲያ የሰወሩት የጸለምት ወረዳ ድርቅ ከእንስሳት አልፎ ሰዎችን እየገደለ ነው የሚሉ መረጃዎች በቅርቡ መውጣት ጀምረዋል። ባለፈው ሳምንት ከእርዳታ ተገልለናል፣ ችግራችን ተገቢው ትኩረት እየተሰጠው አይደለም የሚለውን የጠለምት ወረዳ ነዋሪዎችን ቅሬታ የሰማው የሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የሕዝቡ ጥያቄ ስህተት መሆኑንና መንግሥት ተገቢውን ድጋፍ እያደረገ እንደሚገኝ ለዶቼቤሌ መናገሩ አይዘነጋም። የዞኑ ባለስልጣናት መንግስት በድርቅ ለተጎዱ ወገኖች ተገቢውን ድጋፍ እያደረገ መሆኑንና ከተጎጆች የሚነሳው ትኩረት የመነፈግ ጥያቄ ትክክል አለመሆኑን እየተቃወሙ የቀጠሉ ሲሆን፣ ህዝቡም የመንግሥት ባለስልጣናት ወደ ቦታው ሄደው እንደማውቁና የተሻለ ኑሮ ፍለጋ ወደ ተለያዩ አካባቢዎች እየተሰደደ እንደሚገኝ መናገሩን ቀጥሏል። ህዝቡ ከሚያነሳው ቅሬታ ባሻገር ህይወታቸውን አደጋ ውስጥ ጥለው ለተጎጂዎች ሰብአዊ ድጋፍ የሚያደርጉ አንዳንድ በጎ ፈቃደኛ አካላት ለህዝቡ ከዚህ ግባ የሚባል እርዳታ እየቀረበ እንዳልሆነ በግልጽ እየተናገሩ ይገኛሉ። በድርቁ ምክንያት እርዳታ ከሚሹ በመቶ ሺዎች ከሚቆጠሩት ዜጎች በተጨማሪ ከሶስት ሺህ በላይ እንስሳት መሞታቸውንና ከሰባ አንድ ሺህ በላይ የሚሆኑት ደግሞ አደጋ ውስጥ መሆናቸውን የወረዳው ግብርና ጽሕፈት ቤት መረጃ አመላክቷል። ውድ የጃቅሚ ሚዲያ ተከታታዮቻችን የዕለቱ ዘገባችን ይህን ይመስል ነበር። ደህና ቆዩ።